ወታደራዊ ቅድል ለመንደፍ የተካሄደው ስብሰባ እያነጋገር ይገኛል። በሌላ ዜና ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ ነው ተባለ። አሳዛኝ ዜና ከወደ ኢራን ተሰምተዋል። ኢትዮጵያውያን በኢራን በመጋዘን ውስጥ ታስረው ይገኛሉ ተባለ። በተያያዘ ዜና ከደቡብ አፍሪካ የመርዶ ዜና ተሰምተዋል። በደቡብ አፍሪካ ኑሯቸውን ያደረጉ ሁለት ኢትዮጵያውያን በአሰቃቂ ሁኔታ ህይወታቸው ማለፉ ተዘገበ። ወታደራዊ እቅድ ለመንደፍ የተካሄደው ስብሰባ እያነጋገር ይገኛል ከፌዴራል መንግስቱ ጋር በተቃራኒ የቆሙት ኃይሎች ማለትም የፋኖ ኦነግ ሸኔና ህወሓት እንዲሁም የኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰምተዋል ዘኢኮኖሚስት ምንጮችን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግበዋል ይህ የኢኮኖሚስት ዘገባ ሻቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ብሏል በሌላ ዜና ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ ነው ተባለ። በወልቃይት ጠገደ የሴቲት ሁመራ ዞን ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑን ተገልጿል። በስልጠናው መርሃ ግብር ላይ የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ፣ የወልቃይት ጠገደ የአማራ ማንነት ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ስብሳቢ አቶ ጌጤ አዳል፣ የሰላም ፀጥታ ጽህፈት ቤት ኃላፊ ዋና ሳጅን አፍቶም ርጋ፣ የከተማው አመራሮች እንዲሁም የፌዴሬ መከላከያ ሰራዊት አባላት ተገኝተዋል። በስልጠናው ላይ በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ስብሳቢ አቶ ጌጤ አዳል የማንነት ወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ በኋላ እውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችን ወሰናችን ተመልሰናል ብለዋል። አቶ ጌጤ አክለውም እኛ የወልቃይት ጠገዴ ህዝቦች በሁሉ ማኅበራዊ መስተጋበራችን፣ በስነልቦናችን፣ በቋንቋችን በጠቅላላ ጎንደሬ አማራዎችንን አማራዊ ማንነታችንና ወሰናችን ላይመለስ እስኪረጋገጥ ድረስ የትኛውንም ትግል እንታገላለን ሲሉ አቋማቸውን አጠናክረዋል። የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀራል መልካሙ በየነ በበኩላቸው ትናንት ሰሜን እዝን የካደና የወጋ ወያኔ አማራን ለማሳነስ ከግብረ አባሮቹ ጋር በመሆን እየሰራ ይገኛል ብለዋል። ጀራሉ ስልጠናውን አስፈላጊነት ሲያስረዱ ከማንነቱ ባሻገር የተገፋ የወልቃይት ጠገድ የአማራ ህዝብ ለዳግመኛ ጭኮና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል። የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ወዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጀኔራሉ አገራችን ያላትን ሀብት በመጠቀም እንዳታደርግ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሊ ባንዳዎችን ታገልና መመከት አለብን ሲሉ መልእክት አስተላልፈዋል ሲል የዘገበው ዛሀበሻ ነው። ወደ ኢራን አሳዛኝ ዜና ተሰምተዋል። በኢራን ውስጥ በድርጅት መጋዘን ውስጥ ኢትዮጵያውያን ታስረው ይገኛሉ ተባለ። ዓለም አቀፉ የትራንስፖርት ሰራተኞች ፌዴሬሽን አይቲኤፍ በኢራን ውስጥ በስራቸው ገንዘብ ተነፍገው በስር ላይ የሚገኙት የሁለት ኢትዮጵያውያን አሳጥማጆች ጉዳይ አስቸኳይ ትኩረት እንዲሰጠው አሳስበዋል እነዚህ የኢትዮጵያውያን ሰራተኞች ለዘጠኝ ወራት ያክል ደሞዝ አልተከፈላቸውም ፌዴሬሽኑ የሰራተኞች ወራዊ ደሞዝ በዓለም አቀፉ ደረጃ ለመርከብ ሰራተኞች መከፈል ካለበት ዝቅተኛ ክፍያ በታች መሆኑንም ገልጿል ፌዴሬሽኑ የአረብ ኢራን አካባቢ አስተባባሪ የሆኑት መሐመድ አራጂ ጉዳዩን ሲያብራሩ ድርጅቱ ያቀረበላቸው ደሞዝ ዘመናዊ ባርነትን የሚያሳይ ነው በኢራን ባንዲራ ስር የሚንቀሳቀሰው ድርጅት የእነዚህን እነዚህን ስደተኛ ሳጥማጆች ጉልበት ከመበዝበዙም በላይ ሰብአዊ መብታቸውን እየጣሰ ይገኛል። ሁለቱ ኢትዮጵያውያን ከጀልባው ላይ በግዳጅ እንዲወርዱ ከተደረጉ በኋላ በአሁኑ ወቅት በቡሸር ከተማ በአንድ የድርጅት መጋዘን ውስጥ በስር ላይ ይገኛሉ ተብለዋል። አይቲኤፍም የሚከተሉት እርምጃዎች በአስቸኳይ እንዲወሰዱ ለሚመለከታቸው የኢራን ባለስልጣናት ጥሪ አቅርበዋል። አንደኛ ከስር እንዲለቀቁ፣ ሁለተኛ የሰሩበት ደሞዝ እንዲከፈላቸው፣ ሶስተኛ ደህንነታቸው ተጠብቆ ወደ አገራቸው እንዲመለሱ ሲል ነው አይቲኤፍ ጥሪ ያቀረበው ለኢራን መንግስት። በተጨማሪም የኢራን ባለስልጣናት የጉዳዩ አስፈላጊውን ትብብር እንዲያደርጉ ፌዴሬሽኑ አሳስቧል።

በርካቶች የተሻለ ሕይወትን አልመው የሚገቡባት ደቡብ አፍሪካ በዜጎቿ ዘንድ እየተንሰራፋ በመጣው መጤ ጠል አስተሳሰብ ምክንያት በርካቶች እንደወጡ የሚቀሩባት የመጻተኞች መቀበሪያ ሁናለች። ደቡብ አፍሪካ በዛሬ ዕለት የተሰማው የሚሆነው አገር ሰላም ብለው የተሻለ ኑሮን ሽተው ወደ ደቡብ አፍሪካ ያቀኑት ሁለት ኢትዮጵያውያን ወጣቶች በአሰቃቂ ሁኔታ ሕይወታቸው ማለፉ ተዘግቧል። ጓደኛሞቹ መላኩና አክሊሉ ባልታወቁ ኃይሎች በደረሰባቸው አሰቃቂ ጥቃት ሕይወታቸው ማለፉ ነው የተዘገበው። እንዲህ አይነቱ አሳዛኝ ክስተት በደቡብ አፍሪካ በውጭ ዜጎች ላይ የሚደርሰው ጥቃት አሁንም እንዳልቆ የሚያሳይ ነው ተብለዋል። በኢትዮጵያውያን ላይ የሚደርሰው ማንነትን መሰረት ያደረገ ጥቃት ተደጋግሞ መቀጠሉ አሳሳቢ ነው። ደቡብ አፍሪካ መንግስት የዜጎቹንና የውጭ ዜጎችን ደህንነት የመጠበቅ ኃላፊነት ያለበት ሆኖ ሳለ ይህንን በተገቢው መንገድ ባለመወጣቱ በአሳዛኝ ሁኔታ በተደጋጋሚ ኢትዮጵያውያን በአሰቃቂ ሁኔታ ህይወታቸውን እያጡ ይገኛሉ። በውጭ ሀገራት የሚኖሩ ዜጎችን በዲፕሎማሲና በህግ በኩል የመጠበቅ ግዴታ ያለበት የኢትዮጵያ መንግስት ደቡብ አፍሪካ እየተፈጸመ ያለውን ጥቃት እየተከላከል አይደለም የሚል ቅሬታ እየቀረበበት ይገኛል። ያም ይሁን እንጂ ስለ ሁለቱ ወጣቶች ልፈት የኢትዮጵያ መንግስት መንግስት እስካሁን ያለው ነገር የለም።